ቀቢጠ ተስፋ ታዘነብላለች የሚል እምነትም የለኝም። በእርግጥ የአእምሮ ሰላሟንና መረጋጋቷን የሚረብሽ ሁኔታ ውስጥ ልትወድቅ ትችላለች። በዚህ ጊዜ በአላህ ልታምንና ሐያሉ አላህ ስብሓነሁ ወተዓላ ከወደቀባት መከራ እንደሚታደጋት እርግጠኛ ልትሆን ይገባል። ለድብርት እጇን ከሰጠች የመወሰን አቅሟን ውድቀት በገዛጇ አመቻቸች ማለት ነው።

የመዲና ነዋሪ አዩ አቡ ኡማማ ሆይ የሰላት ሰዓት ሳይደርስ መስጊድ ውስጥ የማይህ ምን ገጥሞህ ነው? አሉት። እርሱም ያላህ መልእክተኛ ሆይ ጭንቀትና የሰው ዕዳ ነው እዚህ ያመጣኝ አላቸው። እርሳቸውም አላህ ብትላቸው በእነሱ ጭንቀትህን የሚያስወግድልህ፣ ዕዳህን የሚከፍልልህ ቃላት ባስተምረህ አትፈልግም? አሉት። እንዴታ ያላህ መልእክተኛ አለ።

አንድ ሰው ወደ መስጊድ ገባ። ወቅቱ የሰላት ሰዓት አልነበረም። ሆኖም አንድ የአስር ዓመት ልጅ ተገቢውን ትኩረትና መተናነስ አሟልቶ ይሰግዳል። ልጁ ሰላቱን እስኪጨርስ ጠበቀና ያናግረው ጀመር። አንተ ልጅ፣ የማን ልጅ ነህ? ይለዋል። ልጁ አንገቱን አቀረቀረ፣ የእምባ ዘለላዎችም በጉንጮቹ ላይ ተንሸራተቱ። ከዚያም አንገቱን ቀና አደረገና እኔ አባቴንና እናቴን በሞት የተነጠቅኩ የቲም ነኝ፣ ሲል መለሰ። ሰውየው በጣም አዘነለት፣ እንዲህም አለው። እንደ ልጄ አድርጌ ባሳድግህ ፈቃደኛ ነህ? ልጁም እንዲህ ሲል መለሰ። ሲርበኝ ታበላኛለህ? በሚገባ ብታረዝ ታለብሰኛለህ? አዎን። ቢያመኝ ታድነኛለህ? ይህን የማድረግ አቅም እንኳን የለኝም የኔ ልጅ። በሞትስ መልሰህ ሕያው ታደርገኛለህ? ይህንንም ማድረግ አይቻለኝም። ከዚያም ልጁ እንዲህ አለ። ስለዚህ ለፈጠረኝ አምላክ ተወኝ፣ ምክንያቱም እርሱ ቀጥተኛውን መንገድ ይመራኛል። ምግብም ሆነ መጠጥ የሚሰጠኝ እርሱ ነው። ሲያመኝ እርሱ ያሽረኛል። በትንሣኤ ቀንም ወንጀሌን ይቅር እንደሚለኝ ተስፋ አድርጋለሁ። ሰውዬው በዝምታ ተዋጠና ወደ ጉዳዩ መሄድ ጀመረ። አንደበቱ

ሐሊ የሚበላ ነገር ካመጣልሽ ብዪ፣ ምንም ነገር ካላመጣልሽ ደግሞ እንዳትጠይቂው ብለውኝ ስለነበር ነው። ነገር ግን ብዙ ሴቶች የባሎቻቸውን ኪስ በማራቆት የተካኑ ናቸው። ኪሱ ውስጥ ትንሽ ገንዘብ መኖሩን ሲያስተውሉ በቤት ውስጥ ያስቸኳይ ጊዜ አዋጅ ይታወጃል። ገንዘቡ ተንጠፍጥፎ እስኪያልቅም አዋጁ አይነሳም። ባልየው ለዚህ ሁኔታ እጁን ከሰጠ ጉዳዩ ማርገቢያ አይኖረውም። ከዚያም ግጭት ይከሰትና በፍች ይደመድማል። አዳኝና ጤና ለጋሽ የሆነውና ከእርሱ ውጭ ማንም የመመለክ መብት የሌለው አላህ ጥራት ይገባ። ውዷ እህቴ ታመሽ እንደሆነ በንስሐ ወደ አላህ ስብሓንሁ ወተዓላ ተመለሽ። አላህ ልመናን የሚሰማ ጭንቀትን፣ የሚያስወግድና ክፉ ነገርን ሁሉ የሚከላከል በመሆኑ እንኳን ደስ ያለሽ።

ከዚያም አላህን አወድሽ የፍጥረተ ዓለሙን ድንቅ ሥራ፣ የመሬትን ብርቅ ስጦታዎች፣ ተስማሚውን አየር እንዲሁም የፀሐይን ሙቀት አስተንትኝና ትምህርቱ ሰጂ። እነዚህ ጸጋዎች አላህን ሱብሓነሁ ወተዓላ ለመታዘዝ ለማመስገንና ለማወደስ ያነሳሱሽ። ጭንቀትና ስጋት እነዚህን ጸጋዎች ከማየት እንዲጋረዱሽ እድል አትስጫቸው። ምስጋና ቢስ እንዲያደርጉሽም አትፍቀጅላቸው። አላህ እነዚህን ጸጋዎች የሰጠሽ እርሱን ለመታዘዝ እንድትችዩ መሆኑን አትዘንጊ። በአላህ ስብሓንሁ ወተዓላ ላይ እምነት ያለው በመጪው ዓለም መኖር የሚያምን የአምላክ ፍራቻ ያደረበት ሙስሊም የሁሉ ነገር ፈጣሪ ለሆነው አላህ ስብሓንሁ ወተዓላ ሙሉ በሙሉ እጅ ይሰጣል። በሌላ አነጋገር በሚደርስበት ነገር ሁሉ ጭንቀት ውስጥ አይገባም። ምክንያቱም አምላኩ የሁሉ ነገር ፈጣሪና የሙእሚኖች ወዳጅ ጠባቂ እንደሆነ ያውቃልና። ሙእሚን ያልሆኑት ለነገሮች የሚሰጡት ምላሽ ከዚህ እጅጉን የተለየ ነው። ለምሳሌ አንዲት ሙእሚን ሴት እጅግ ስትፈልግ የነበረውን ሥራ ልትቀጠር በፍጥነት እየሄደች ነው። ይሁን እንጂ ለቃለ መጠይቁ ታረፍድና ስትጓጓለት የነበረውን ሥራ ልታጣ ትችላለች። ቢሆንም መዘግየቷ ቀድሞ በአላህ ስብሓነሁ ወተዓላ የተወሰነ መሆኑን ስለምታውቅ ከዚህ ካልጠበቀችው ክስተት ጥሩ ነገር ለማግኘት ትጠቀማለች፣ አምላኳንም ታመሰግናለች። መጨረሻው ያማረ እንዲሆንላት በጌታዋ ላይ ተስፋ ታደርጋለች። ያረፈደችበት ምክንያት ጎማ በመፈንዳት አሊያም በትራፊክ መጨናነቅ ላይ ማመካኘት ትክክል እንዳልሆነ ታውቃለች። ምክንያቱም የሁሉም መንስኤዎች አለመከሰት

ምንም ብታደርግ በሰዓቷ ልትገኝ አትችልም ነበር። ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ ስብሓንሁ ወተዓላ ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይህንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጃቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለእርሱ እጃቸውን በሰጡ ነበር። አላህ ስብሓንሁ ወተዓላ በባሮቹ ላይ ሊያይ የማይፈልገው አንዱ ባህሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጠ ተስፋነት የኢአማንያን ባህሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የዕጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓነ ወተዓላ ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባህሪም መዋጥ ፍጹም የተከለከለ ወይም ሐራም ነው። ምክንያቱም አላህ ስብሓንሁ ወተዓላ ሰዎች እርሱን እንዲያምኑትና በእርሱ ላይ ተስፋ እንዲያደርጉ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙሚኖች ሀብታቸው ቢጠፋ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው። ምክንያቱም አላህ ስብሓንሁ ወተዓላ ሁሉን ነገር እንደ ፈጠረ ያውቃሉና። አላህ ስብሓንሁ ወተዓላ የሚታዩትን ሆነ የማይታዩትን ነገሮች

ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አልያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከእኛ የሚፈለገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ ስብሓንሁ ወተዓላ ነገሮችን ሁሉ የሚያደርገው ለበጎ ነውና ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ሥራ ተረድተው እምነታቸውን ያጸናሉ። በተስፋና በቀቢጸ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጸ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም በፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም።

በዚህም የወደፊት ሕይወቱ የሰመረ ይሆናል። በአጠቃላይ አላህ ስብሓንሁ ወተዓላ ብዙ ብዙ ነገሮች ሽቶለት ይሆናል። ሰዎች በሕይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች ገጥመዋቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ ስብሓንሁ ወተዓላ ግልጽ አድርጎልናል። ነቢያችንም ሰለዋቱ ረቢህ ወሰላሙሁ ዓለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የእርሱ ነው፣ የሚሰጠውም ነገር ሁሉ እንዲሁ የእርሱ ነው። ከእርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የእርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ ዓመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘቡ ይገባል። በዚህ የቁርአን አንቀጽ መሰረት ተስፈኝነት የግድ ነው። አዑዝ ብላህ ምን ሸይጣን ረጂም